ቀለበት የቃል ኪዳን መገለጫ ቢሆንም ቀለበት ማሰር እጣትን እንጂ ልብን አያስተሳስርም። ከቀለበት የበለጠ የልብ መተሳሰር ያላቸው እውነተኛ ፍቅረኛሞች ናቸው። ሀይሚና ብሩክ የፍቅር ጉዟቸውን ተመልክቶ ለምን ፍቅሩን አይገልጽላትም? ለምን ቀለበት አያስርላትም? በሚለው ዙሪያ ብሩክ እንግዲህ ከዚህም በላይ በጣም ብዙ ነገር እያደረገላት ስለሆነ ከወንድሙ ቀጥሎ ማለት ነው። ሀይሚና ብሩክ ልጆች አይደሉም እኮ። ለምንድን ነው የማይጋቡ? ይጋቡልን፣ የጨረቃ ቤተሰቦች እኛ ሁሌ በስጋት ከምንቅልፍ ከምናጣ፣ እኛም እረፍ ማለት እንፈልጋለን። ይጋቡና ባንድ ይጠቅላሉልን ልጆች አይደሉም። እንዲሁም ደግሞ ናኒና ሀብትሽም ከአንድ ዓመት በኋላ ወይም። ከትንሽ ጊዜ በኋላ ናኒ ተማሪ ነች፣ ስትመረቅ ሊጋቡ እንደሆነ ያው እየሰማችሁ ነው። ስለዚህ ብሩክ ደግሞ ትናንትና አረጀው ከሀብት ሽማኔ ነኝ ያረጀው ይሄ የሆነበት ምክንያትም ግልጽ ነው እያለ ነው እንግዲህ ብሩክ ደግሞ ማለት ነው። እና ብዙ ነገር እየተባለ ነው። ሰላም ቤተሰብ፣ እንዴት ናችኋለሁ? ሰላማችሁ ይብዛ ባላችሁበት እያልኩኝ ውድ የጃረካ ቤተሰቦች እንዴት ናችኋለን? ሀይሚና ቡራ እንግዲህ ዛሬ ይመጣሉ ማለት ነው፣ በአዲስ ቪዲዮ ይመጣሉ። ብሩክ እንግዲህ ስለ እናቱ አንድ አጭር ያለ ቪዲዮ ስቶሪ ላይ ለቋል ማለት ነው። ለእናትህ ረጅም ዕድሜና ጤና ይስጥልን። ሀይሚዬ እንግዲህ ትናንትና በዚህ መልኩ ነበረ እና ብሩክን በቃ ማለት ከፊቱ እንኳን ቁማ በቃ አታምንም ማለት ነው። ሀይሚ በቃ በጣም ስለምትሳሳለት ስለምትወደው በዚህ መልኩ ነበረ እና በቃ የሆነ ግን ትንሽ ትክዝ ብላ ነበር። ምን እያሰበች እንደሆነ አላቅም ማለት ነው። ብዙ ነገር አለ ያ ማለት አንደኛ ዛሬ የሚመጡበት ቪዲዮ ሊሆን ይችላል። ሁለተኛ ደግሞ ሀብትሽና ናኒ ይጋቡ ብሏል ብሩክ። ቀጣይ ደግሞ ብሎ ደግሞ ያው እንግዲህ አመልጦት ተናግሯል ማለት ነው እና ግድ ነው ይሄማ አኮ በቃ ፊት ለፊት የሚታይ ስለሆነ ምንም ችግር የለውም። ቡራችን ማለት ነው እና ደግሞ ዝርዝር ውስጥ አልገባህም ማለት ነው። ስለዚህ እናንተም ያው ሮጥ ሮጥ ብላችሁ ተሎ ስራ ስራ አድርጋችሁ እንግዲህ ወደ አንድ እንደምትጠቀለሉ ባለሙሉ ተስፋ ነኝ ማለት ነው። በነገራችን ላይ ማለት ነው ብሩክ እና ስለ ብሩክ እና ስለ ሀይሚ በጣም ብዙ ነገር ብለናል። የምሬን ነው ምላችሁ፣ በጣም ብዙ ነገር ብለናል በፍቅራቸው ዙሪያ አሁንም ድረስ ብሩክ ለምንድን ነው ለሀይሚ ፍቅሩን የማይገልጽላት ሁላ ጥያቄ አለና፣ በጣም ብዙ አውርተናል በዚህ ዙሪያ ማለት ነው። አሁን ላይ ግን ብሩክ ማለት ነው ማለት አፈቅርሻለሁ ብሎ ከሚላት ከቃል በላይ በጣም ብዙ ነገር እያሳየን እና እያደረገ ስለሆነ ከዚህ በላይ ምንም ማስተማመኛ ነገር የለም። አሁን ላይ እኮ ምንድን ነው ትክክለኛ ፍቅረኛሞች ናቸው። እውነት ለመናገር ከዚህ በኋላስ ብሩክን ፍቅርህን ግለጽላት፣ ወይም ቀለበት ሰርላት ብለን ማስገደድ አለብን ብዬ ወይም ጫና መፍጠር አለብን ብዬ አላስብም። ያ ማለት ምክንያቱም ብዙ ነገር ጠንቅቆ ያውቃል ብሩክ ማለት ነው። ሁለታቸው በደንብ ተግባብተዋል። አሁን ላይ ያሉት እየሰሩና በደንብ በቃ ፍቅራቸውን የፍቅር ጊዜያቸውን እያሳለፉ ነው የሚገኙት። ሀይሚ ደግሞ ስለ ትምህርቷ ይኸው እነግራቸዋለሁ። በኦንላይን ነው የምትማር ልጅ። አስፈራራኝ እንደዚህ በቃ ለመውጣትም ለመግባትም ትንሽ እንትን ከሰጋች፣ ከዛን ቀን ጀምሮ በኦንላይን እየተማረች ነው። ትምህርቷን አላቋረጠችም የሚል መረጃ ነው በትክክል እየደረሰ ማለት ነው። እኔም እየተማረች መሆኑን ሰምቻለሁ። ግን እየሄደች ነው ወይስ በኦንላይን ነው የሚለውን ተጠራጥሬ ነበረ፣ ማለት እርግጠኛ አልነበርኩም። ግን በኦንላይን እየተማረች እንደሆነ ነው የተናገረው ማለት ነው። ስለዚህ ይጋቡ የሚለው በዚህ ሰዓት ማለት፣ ሁለቱም እኮ ገና ልጆች ናቸው። እውነት ለመናገር ልጆች አይደሉም ለምትሉ ማለት ነው። እና ቡራ ገና ስንት አመቱ ነው? አስቦት ባለፈው ልደቱ ሲከበር፣ የሀይሚም ልደቷ እንግዲህ እየደረሰ ነው ማለት ነው እና በነገራችን ላይ ይደጉ ማለት ማደግ አለባቸው፣ እውነት ለመናገር ማደግ አለባቸው፣ መስራት አለባቸው። ከፊት ለፊት ደግሞ ሀብቶች ትልቅ ወንድም አለ፣ እሱ ሲያገባ ይቀጥላል ማለት ነው። ቀስ በቀስ እስከዛ ማድረግ ያለበት ሀይሚና ቡራን የሚወድ እነሱን ማበረታታት፣ በደንብ እንዲሰሩ፣ እንደገና ደግሞ የፍቅር ሁኔታቸውን ለእነሱን ተውላቸው። እውነት ለመናገር የው ማለት የእነሱን ፍቅር የሚነካ ነገር ለምሳሌ ሀይሚና ቦራ በሆነ ነገር ሲጋጩ ወይም በፕራንክ ወይም በሆነ ነገር ፍቅራቸውን ዝቅ የሚያደርግ ነገር ወይም ፍቅራቸውን የሚያጠለሽ ነገር በመሀላቸው ሲከሰት ያኔ ኦዲየንስ መምከር ግድ ነው። ምክንያቱም የነሱን አብሮነት የነሱን በፍቅር መኖር ስለሚፈልግ ማለት ነው እና እነሱም ይፈልጉታል። ሀይሚና ቡራ ግን ደግሞ ባልሆነ አቅጣጫ ሲመጡ ምርጥ ኦዲየንስ አላቸው መምከር ይችላል ማለት ነው። ከዚህ ውጭ ግን ብሩህ ማለት ነው፣ በቃ ከራሱ አንደበት ከራሱ ሁኔታ እኛ ሁሉንም ነገር ለሱ ስንተውለት እራሱ ቀስ በቀስ እኮ ይሄው ሚስጥር እያወጣ ነው ያለው ሳያስበው ማለት ነው እና ምክንያቱም ውስጡ ያለውና ውስጥ በዱባይ ላይ አየታቸዋል አይደለ? ሴት ልታይ ነው ወይ ሀይሚዬ? ባጋጣሚ አንድ ፈረንጅ አይታ ነበርና እዚ አየች በቃ፣ ከዚያ ቆይ አሳይሻለሁ ምናምን ሲላት፣ አንተም ሴት ልታይ ነው ስትለው በምን አይኔ ነው ማይ ብሏል። ስለዚህ ከሀይሚ ውጭ እሱ ማንንም አይፈልግም፣ ማንንም ማየት አይፈልግም። ሶ ብሩክንም ማስጨነቅ አለብን ይላል። አስብ ማለት በቃ ብዙ ነገር አሳይቶናል እስካሁን። ለምን አይገልጽላትም ፍቅሩን? ለምን እንደዚህ ቀለበትም አያስርላትም እያል ይላልና ብዙ ነገር ብለናል። ያ ማለት ው ያየነውም ነገር ስለሌለ ማለት ነው። እና አሁን ግን ሞር በቃ አድረግ ከሚባለው በላይ እንዴት ነው በተግባር እያሳየን ስለሆነ ታዲያ ሀይሜ ፍቅረኛው ካልሆነች፣ የወደፊት ሚስቱ ካልሆነች ማን ነው? ከይቱ ባለፈ እንደዚህ አብሮ የሚሰራ እንደዚህ በስስት የሚታያዩ እነሱ ትክክለኛና እውነተኛ ፍቅር ነው ያለ። ፍቅራቸውን ደግሞ ፍቅር እስከ መቃብር ያደርግላቸው። ስለዚህ ከዚህ በኋላ ቦራ እራሱ አስቦ ከራሱ አንደበት አፈቅርሻለሁ ብሎ ፍቅሩን እንዲገልጽላትና ቀለበት እንዲያስርላት፣ ከወንድሞ ከሀብትሽ ቀጥሎ የእነሱ ደግሞ ይቀጥላል ማለት ነው። ስለዚህ እነሱ ይደጉ ይለወጡ፣ ሁሉም ነገር ከሱ ከራሱ ሲመጣ ደስ